ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስቀያለ እንቅማል። ከሀያ ያላነሱ ሴቶችን ጀንጅኔ ብር አስልኪያለ። የአረብ ሀገር ሴቶችን እንደዚህ ነው የምንችበችባቸው አንዳንድ ነቄዎች አሉ፣ የማይሰጡ ዛ፣ በቃ አስፎ፣ በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን። የለም ማለት ሀገሪቱም ወደቀች መሰል በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን፣ እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኛ አቁ ስናገር ከሀያ ያላነሰው ሴቶችን ጀንጅኔ ብር አስልኪያለሁ ማለት ብለ አይጋነንብኝም። ያለማጋነን ማለት እና የአረብ ሀገር ሴቶችን እንደዚህ ነው የምንቸበችባቸው አንዳንድ ነቄዎች አሉ የማይሰጡ እዛ በቃ አስወገሩ። አሁንማ በቃ እየባነኑ ነው አረብ ሀገር ሴቶች። አባቴ ዛሬ ይቃማል። ልምከርሽ ይልቅ ራስ ሽን ቀይሪ። እህቶቼ በዚህ ልክ ናቸው ብዬ ለማሰብ ይከብደኛል፣ ግን ንቁ። ወላሂ በጣም ነው የሚያሳፍረው። የስደት እህቶች እባካችሁ ረባካችሁ የኢትዮጵያ፣ የኢትዮ ጫት ቃሚዎች ተደራጅተው በተጠና እና በተቀናጀ መልኩ የአረብ ሀገር ሴቶችን ጀንጅነው ነው የጫት መቃሚያ የሚያስልኩት። ቢያንስ ከሀያ ሴቶች ተቀብያለሁ ብል ማጋነን አይሆንብኝም። አላለም እኔ በዚህ ልክ ፉቅራና ጠንቋይ ጫት ቃሚ ጋር ለምን እንዴትና ለምን እንዴት እና በምን ሰበብ እንደሚግባቡም አላውቅም። ሀቂቃ ኩድ የአረብ ሀገር ሴት በዚህ ልክ የጫት ቃሚ መጫወቻ ከመሆን በላይ ምን የሚያሳፍር ነገር አለ? ሲነግሯችሁ የቀኑባችሁ እየመሰላችሁ እንጂ ስንት የተናገርን ወላሂ፣ ንያ ላይ እንኳን በመጠኑ ነዩ ራሳችሁን በማይጎዳ መልኩ ነው የምለው ግን አትሰሙ እሺ ምን እናድርግ አትሰሙ የማንም ጫታም በዚህ ልክ የአረብ ሀገር ሴትን የገቢ ምንጭ አድርጊያለሁ ብሎ ሲናገር ግን አንጀት የተቃጠለ ቆይ ምን ብለን ብንናገር ነው የምትሰሙን በአላህ ያሳዝናል በጣም ለነገራቶቹ ፕሮግራም ይኑራችሁ የሰው ቤት ሰራተኝነትሽ፣ የአረብ ሀገር ቆይታሽ፣ የገንዘብ አወጣትሽ፣ ሁሉም ልክ ኑረው። ሰርቻ አገኘዋለሁ የዚሁን ወር ደሞዜን። ወንድሜ ወልዷል፣ ለወንድሜ ልጅ እህቴም ልታገባ ነው፣ ለእሷም ትንሽ ልስጣት። ቀጣይ ቀጣይ ወር ደግሞ ቀጣይ ወር ሲመጣ አክስቴ ልጅ ልትድር ነው ትንሽ ልስጣት። አጎትንስ እንዴት እነጥለዋለሁ። ቀጣይ ወር አንደኛው ወንድም ይነሳና ይህንን ያክል ብር ካልሰጠሽኝ በባህር መጣልሻለሁ ወይም ጦርነት ገባለሁ ይላል። አንቺም ትያለሽ፣ ኧረ ወንድሜ፣ እኔ ለማን ብዬ ነው ለአንተ ያልሆንኩ። ከዚያም ይላካል። እኔ ለማን ብዬ ነው ለአንተ ያልሆንኩ። ከዚያም ይላካል ብሩን ለቀጣዩ ሌላኛው ወንድምሽ ይነሳና በቃ እንዲህ እንዲህ እያለ የአንቺ ዕድሜ አረብ ሀገር ያልቃል። እንዴት እህቴ ተማሪ ሀገርሽ ባዶ እጅሽን ብትገቢ ስትሰጪ የኖርሹ ሁሉ ይጠላሻል። አዎ እውነት ነው። ከአረብ ሀገር የገባች ሴት ብዙ ወዳጅ የላትም ገንዘብ ከሌላት አዎ ብዙ ወዳጅ የላትም ገንዘብ ከሌላት። ራስሽን ሁኚ፣ ኧረ ራስሽን ሁኚ። ሀገር ገብተው አይተውት ከመጡት ተማሪ ኧረ ተይ ኧረ ተይ። እጭ ደግሞ የአረብ ሀገር ሴት መከረኞቹ ልጅነታቸውን ለቤተሰቦቻቸው ያቀለጡት እህቶቼ እነዚያ የአረብ ሀገር ስደተኞች እናንተ የመዳም ቅመሞች እናንተው ያሳደጋችኋቸው ማህበረሰብ እናንተው ያሳደጋችሁት ማህበረሰብ መልሶ የማይረቡ ብሎ ሲሰድባችሁ ስሰማ ያመኛል። ከእናንተም በላይ ይከፋኛል። እስኪ የምትሰድቧቸውን የአረብ ሀገር ሴት ስቃያቸውን በትንሹ ልንገራችሁ። አንደኛ አግብቶ ወልዶ መሄድ ወደ አረብ ሀገር መጥታ በአረብ ሀገር ጓዳ ውስጥ ቀልጣ ትዳሯን ልታቃና፣ የወንዱም ሚና ወስዳ መጠለያ ቤት፣ ልጅና ባሏ እንዳይታረዙ ልብስ፣ መነገጃ ወረት፣ ለቀለባቸው ልትሸምት የሰራቻትን ወሩን ጠብቃ ትልካለች። ያለፋባትን ገንዘብ የሚላክለት ባል በገንዘቧ ሱሰኛ ሲሆንበት ሌላ ሴት አግብቶ አዲሷን ሚስቱን ሲያስተዳድርበት ይቆይና እሱን ተስፋ አድርጋ ስትመለስ እየሰራሁልሽ ነው የተባለው ቤት እያለማሁልሽ ነው የተባለው ልማት የለም። ይህ የብዙ ሺህ የአረብ አገር ሰራተኛ እህቶች ሀቅ ነው። በዚህ ብዙዎች ሲያለቅሱ የተመለከትኩት ደግሞ ሌላኛውን መንገድ ሞክረውታል። በዚህ ብዙዎች ሲያለቅሱ የተመለከቱት ደግሞ ሌላኛውን መንገድ ሞክረውታል። ሁለተኛው ሁለተኛው መንገድ እዛው በተሰደዱበት ሀገር ማግባት። የአረብ ሀገር ወንድ ባል መሆን አይችልም ተብሎ እስኪታሰብ ድረስ በአረብ ሀገር ለወንድ ባለው የስራ እጥረት ሳቢያ በየከተማው እጃዛ ቤት ተጎልቶ የሚውለው ወንድ ለእረፍት የመጣችዋን ሁሉ እየነካካ አንዷን አግብቶ ሌላዋን እየፈታ ሰርተው የመጡትን ገንዘብ እየተቀበለ ሲጫወትባቸው ቢከርም፣ ከፊሎቹ እያበዱ ከፊሎቹም ልጅነታቸውን እያጡ ኖረዋል። እዛው በስደት ላይ ያለን ወንድ ማግባት የፈጠረው ምስቅልቅል እህቶቻችን የአረብ አገር ወንድ ለትዳር አይሆንም ብለው ደምድመው ሌላኛውን መንገድ ሞክረውታል። ሶስተኛ እነሱ እዚያ ሆነው ባል ሊሆነን ይችላል ብለው ያሰቡትን ወንድ ለማግባት መሞከር። ይህኛው መንገድ የሚሞክሩት አግብተው የመሄድ እድል ያላጋጠማቸውና እዛው አረብ ሀገር ባለው ወንድ ተስፋ የቆረጡት ናቸው። ጊዜያቸውን የሚጨርሱት በቻት ነው። አንዱ ይመጣል፣ አንድ ሰሞን ኡፍ ኡፍ ይባባላል። ገንዘብ ይላክለታል። በእሷ ገንዘብ እዚህ ኑሮውን ይኖራል ወይም ሌላ ያገባል ወይም ደግሞ ወደ ሌላኛዋ ተጀንጃኝ ያልፋል። ከዚያችም ገንዘብ ይቀበላል። በጫትና ጅንጀና የሚያልቅ ልጅነት። ይሄኛው ብዙዎችን አክስሯል። የብዙዎችን ሺህ እህቶችን እድሜ በልቷል። የልጅነት ጉልበታቸው፣ የወጣትነት ደም ግባታቸው በየወርና ሳምንቱ በሚተካኩ ወንዶች ቻትና እልባት አልቋል። ይህ የሰለቻቸው አራተኛውን መንገድ ሞክረውታል። አራተኛው ከኢትዮጵያ አምጥቶ ማግባት ወይም አግኝቶ ማምጣት። በዚህኛው መንገድ ብዙም ባይሆን ቀላል የማይባሉ እህቶች ሞክረውታል። የሆነው ግን በተቃራኒ ነው። አንዳንዱ ከወሰደችው በኋላ ሰንበት በት ሲል ሩስ ሲቀምስ የተሻሻለ ሲለብስ ወይ ጓደኛዋን ወይ ሌላዋን ወደድኩ ብሎ ይገለበጣል፣ ወይ ይህን ካላደረግሽልኝ እያለ ተቀምጦ ያልባታል። አንዳንዱ ይህ ካላደረግሽልኝ ብሎ አኮረፍኩ ብሎ ወደ ሌላዋ ይሄዳል። ባልሆና ታስተዳድረው ዘንድ እሷን ይጠብቃል። አንዳንዱ ደግሞ የባሰበት እንከፍ ነው። ሁለተኛ አሊያም ሶስተኛ ያገባትና ሚስቶቹን ጭምር እንድታስተዳድርለት ይፈልጋል። የሚገርም ነው። እናም እየፈረድክባት ይሆናል፣ እየፈረድሽባት ይሆናል። ኒካህ ለማውረድ ሳይቀር ከፍተኛ ገንዘብ የሚጠይቀውን አህያ ወንድ ብዛት ልነግርህ አልችልም። በየዋትሳፑ እና በየቴሌግራሙ ኡስታዝ ነኝ በሚል የአረብ ሀገር እህቶችን ስለሚያልበው ኡስታዝ ብዛት ልነግርህ አልችልም። ከላይ የተጠቀሱት ወንዶች ብትሞት ብትሞት ብትሞቱ ይሻላል። አዎ ብትሞቱ ይሻላል። ሚስትህን ሚስትህን የእርግዝና መድኃኒት አስቀብረህ ወደ አረብ አገር ሚስትህን የምትልክ ወንድ ቤተሰቦችህ ለቀብርህ እድር ቢሰበስቡ ይሻላል። አታሳዝንህም አታሳዝንህም። ግን አታሳዝንም ወይ? እንዴት አስቻለህ ግን? ሱብሓን አልኻሊቅ ኩል ሸይ በጣም በጣም ያሳዝናል። አላህ ይጠብቀን ያ ጀማዓ እውነት እህቶች፣ ወላ ተመከሩ እህቶች። እኔም ለራሴ ከነሱ ነኝ እንግዲህ አላ ምከረን ስ እውቀትስጠንእውቀት ስጠንእውቀት ስጠን፣ ሂዳያ ስጠን፣ ያስተካክለን እውቀት ስጠን፣ ልብ ይስጠን። ልባችንን የሚጨክን ያድርገው ያ ረብ። እንዳው ልባችንን የሚጨክን ያድርገው። በነገራችን ላይ እኔ በዚህ ዙሪያ በጣም ብዙ ጽሁፍ የራሴ ጽሁፍ የጻፍኩት አለ ይሄ ግን እህቶች የጻፉትን ነው። ላካፍላችሁ፣ ወደድኩት። ሳነበው በጣም ወደድኩት። ብዙዎቻችን ያስተምራል ብዬ ስላሰብኩ ነው። ላካፍላችሁ ወደድኩት እና ለሌሎች ሼር በማድረግ ሁሉም ጋር እንዲደርስ አድርጉ። ሁላችንም እውነት በተለይ በዋትሳፕ ራሱ እኔ ራሱ ከዚህ በፊት ቁጥራቸውን ሁሉ ሼር አድርግላችኋለሁ ብዬ እያሰብኩ እየረሳሁት ነው እና በጣም ብዙዎች በግሩፕ ይገቡና ባይ በማንኛውም ግሩፕ ይገቡና ማለት ነው። ማንኛውንም ቁጥር ይገቡና ሰሜራ የአንቺ ሰሜራ ነሽ ወይ እገሊት ነሽ ወይ እያሉ ማለት ነው። ከዛ እንደዚህ እንደዚህ ነውና ይሄን ያህል ብር ብትልክልኝ፣ እኔ ወደ ሀገር ብር መላክ ፈልጌ ነውና ይሄን ያህል ብር እንድትልክልኝ ሐዋላ ስንት እንደሆነ ጠይቀሽ እንድትነግሪኝ እያሉ ማለት ነው። ሌብነታቸው እኔ ስለነቃው፣ ሲጀመር እኔ በዚህ በዚህ እየተሸወድኩ አይደለም። ሰራሃ ማለት ነው። በጣም አላህ ይጠብቀን። አላህ ሲጠብቅ ነው እና እንዳው እንዳው ወላሂ ከሌቦች ተጠንቀቁ። በቃ ያኔ ያኔ በቃ ከሌቦች በአጠቃላይ ተጠንቀቁ እህቶች፣ እንጠንቀቅ። ሰብስክራይብ ላይክ ሼር በማድረግ ይተባበሩኝ። አመሰግናለሁ።